ስድስቱ የወርቅ እንቁላሎች። ጊዜ ሰጥተው ሊያዳምጡት የሚገባ ታሪክ። አንዲት ታዳጊ ልጅ አያቷን አባባ፣ በሕይወቴ ሊጠቅመኝ የሚችል ምን ነገር ልታስተምረኝ ትችላለህ ብላ ጠየቀችው። አያት ለረጅም ጊዜ ካሰበ በኋላ እንዲህ አለ። ላስተምርሽ የምችለው አንድ ታላቅ የህይወት ትምህርት ያለኝ ይመስለኛል። ነገር ግን ከዚያ በፊት የሁሉንም ሰው ትኩረት የሚስብ አንድ ትልቅ ነገር ማድረግ አለብሽ። ልጅቷ በደስታ ስሜት ምን አይነት ነገር ማለት ነው አባባ አለችው። አያት ላፍታ ዝም ካለ በኋላ በፉጨት ወደ ሰፈሩ ሁሉ በመዞር የእኔ ሰጎን ስድስት የወርቅ እንቁላሎችን እንደጣለች ለሁሉም ሰው ንገሪ። ይህንን ሲሰሙ ሁሉም ይደነግጣሉ። ከዚያም እያንዳንዱ እንቁላል በሚሊዮኖች የሚቆጠር ገንዘብ እንደሚያወጣና እኔም እነሱን በመሸጥ ባለብዙ ሚሊዮን እንደምሆን ንገሪያቸው። በቅርቡ ሕይወቴ ሙሉ በሙሉ እንደሚለወጥና በማኅበረሰብ ውስጥ ካሉ እጅግ ባለጸጋዎች አንዱ እንደምሆን ለሁሉም ሰው አውሪ። ታዳጊዋ ልጅ የነገሩን ፍሬ ነገር ሳትረዳ እንዳላት አደረገች። ከተመለሰች በኋላ እሷና አያቷ ቀኑን ሙሉ እስከ ምሽት ድረስ ቢጠብቁም፣ ነገር ግን አንድም ጎረቤት እንኳን ደስ አለህ ሊለውና ደስታውን ሊካፈለው ወደ ቤታቸው አልመጣም። በማግስቱ ጠዋት አያት ለልጁ እንዲህ አላት። አሁን ደግሞ ወደ ሰፈሩ ተመልሰች በመሄድ ባለፈው ምሽት ሌባ መጥቶ ቤቴን እንዳፈረሰው ሰጎኔን እንደገደሉብኝና የወርቅ እንቁላሎችንም በሙሉ እንደሰረቀብኝ ለሁሉም ሰው ንገሪ። ሁሉንም ነገር እንዳጣሁ አውሪላቸው። ልጅቷ ወጥታ ለጎረቤቶቿ ነገረቻቸው። በአጭር ጊዜ ውስጥ ግን እጅግ አስደንጋጭ ቁጥር ያለው ሕዝብ በቤታቸው ተሰበሰበ። ታዳጊዋ ልጅ በሁኔታው ተገርማ አያቷን ጠየቀች። አባባ ትናንት አንድም ሰው ሳይመጣ ዛሬ ግን ይህን ያህል ብዙ ሕዝብ እንዴት ሊመጣ ቻለ? አያት ፈገግ አለና እንዲህ አላት። ሰዎች ስላንቺ ጥሩ ዜና ሲሰሙ ዝምታን ይመርጣሉ፣ ቸል ይሉታል፣ ምንም እንዳልተፈጠረም ያስመስላሉ። ስላንቺ መጥፎ ዜና ሲሰሙ ግን እንደ ሰደድ እሳት ያዛምቱታል። እውነት መሆኑን ለማረጋገጥም ይጣደፋሉ። ሰዎች ስኬትሽን ለማክበር ይከብዳቸዋል፣ ነገር ግን ውድቀትሽን ለመመልከት ይቻኮላሉ። በዚያች ቅጽበት አያት አንድ እጁን በልጅቱ ትከሻ ላይ አሳርፎ በድጋሚ ፈገግ አለና ቀጠለ። እንግዲህ ላስተምርሽ የፈለግሁት ታላቅ የሕይወት ልምድ በዙሪያችን ያሉ ሰዎች የሚነግሩን ትልቁ ውሸት እኛ ስናድግና ስኬታማ ስንሆን ደስ እንደሚላቸው ነው። እውነታው ግን አብዛኞቹ ሰዎች፣ የቅርብ ጓደኞችና ጎረቤቶች እንኳን ስኬታማ ስቶኝ ማየት አይፈልጉም። አንድ ሰው አንቺ ከሱ የበለጠ ስኬታማ እየሆንሽ እንደሆነ ሲገነዘብ ይህ ነገር ለሱ ስጋት ይሆንበታል። አብዛኞቹ ሰዎች ከነሱ የተሻለ ነገር የሚያደርጉ ሰዎችን ከልባቸው አይወዱም፣ ይቀናሉ። በውስጣቸውም ያንን ህይወት ከመመኘት ውጭ ሌላ ምንም ነገር አይፈልጉም። ነገር ግን ሌሎች ሰዎች እንዴት እንደሚያስቡ ወይም አንቺን እንዴት እንደሚመለከቱ መቆጣጠር እንደማትችይ ማስታወስ በጣም አስፈላጊ ነው። ይልቁንስ አንቺ የምትችዩን ምርጡን የራስሽን ማንነት በመሆን ላይ አተኩሪ። እነሱን ለመለወጥ መሞከርሽን አቁሚ። እነሱ ስለሚያደርጉት ነገር መጨነቅሽን ተይ። ዓላማዎችሽን አስቀምጪ። ሕልሞችሽን ተከተይ። የልብሽን ስሚ። ማንም ሰው ወይም ምንም ነገር ሕልሞችሽን ለማሳካት እንዲያስቆምሽ አትፍቀጂ። ተዋናይ እንዳዘጋጀው በለጠ ሸቴ ዘሃገረ ኢትዮጵያ እንዳቀረበው